በየቀኑ 12 ሰዓት እረፍት የማግኘት መብት እንዳለው ያውቃሉ? በዓመት ሙሉ 30 ቀን የሚከፈል ዓመታዊ ፈቃድስ እና የደርሶ መልስ ትኬቱን ቀጣሪው እንደሚሸፍን? እዚህ ኢምራት ውስጥ ለምትሰሩ የቤት ሰራተኞች ህይወታቸውን በቀጥታ የሚነካ ህግ አለ፣ የፌዴራል አዋጅ ቁጥር 9/2022። ዛሬ ትኩረታችንን ያደረግነው በሁለት ወሳኝ ክፍሎች ላይ ነው፣ የስራ ሰዓቱ እንዴት እንደተወሰነና የእረፍትና የመንፈቃድ መብቶች ምንድን ናቸው። ይህን ቪዲዮ እስከ መጨረሻው ከተከታተሉ ማንም ሊነጥቃቸው የማይችለውን መሰረታዊ መብቶቻችሁን ሙሉ በሙሉ ይገነዘባሉ። አሁን ወደ አንቀጽ ዘጠኝ የዕለት ተዕለት ኑሮውን የሚወስነው ክፍል እንሂድ። ይህም ስለዕለታዊ የሥራና የእረፍት ጊዜው ነው። ይህ በየቀኑ የሚነካው ጉዳይ ነው። አንቀጽ ዘጠኝ የሥራ ሰዓትና ሳምንታዊ እረፍት። ህጉ ሰራተኞች ትክክለኛ እረፍት እንዲያገኙ ግልጽ ዓላማ አለው። ሚኒስትሩ ትክክለኛውን የሥራና የእረፍት ሰዓት ይቆጣጠራል። ግን መሰረታዊው ይህ ነው። ጠቅላላ ዕለታዊ እረፍቱ ከ12 ሰዓታት ያነሰ መሆን የለበትም። ከእነዚህ 12 ሰዓታት ውስጥ ስምንቱ ተከታታይ መሆን አለባቸው። ይህንን እንደ እርስዎ ያልተቋረጠ የእንቅልፍ ጊዜ አስቡት። ይህ ለሰራተኞች ደህንነት ትልቅ ለውጥ የሚያመጣ ነው። ሳምንታዊ የእረፍት ቀን፣ በእረፍት ቀን ለመስራት ያሉ አማራጮች፡ አንድ ተለዋጭ ቀን፣ ሁለት የአንድ ቀን ደሞዝ ክፍያ። አሁን ደግሞ ስለ ሳምንታዊ የእረፍት ቀን እኒህ አንድ የተከፈለ ሳምንታዊ የእረፍት ቀን የማግኘት መብት አሉት። ይህ ሊታለፍ የማይችል መብቶ ነው። ነገር ግን ቀጣሪዎ በዚያ ቀን እንዲሰሩ ቢጠይቅስ? ህጉ ይፈቅዳል። ነገር ግን በሁለት መንገድ ካሳ ማግኘት አለቦት። የመጀመሪያው ሌላ የተከፈለ የእረፍት ቀን ይሰጡታል፣ ወይም ሁለተኛው ደግሞ ለሰሩበት ቀን የአንድ ሙሉ ቀን ደሞዝ ክፍያ። እርሶ እና ቀጣሪዎ በዚህ ላይ መስማማት አለባችሁ። ነገር ግን የእረፍት ወይም የካሳ የማግኘት መብቶ ሳይለወጥ ይቆያል። አንቀጽ አስር አመታዊና የመንፈቃድ ጥሩ፣ ወደ ትልቅ ጉዳይ እንሂድ። አንቀጽ አስር ይህ ስለ ፈቃድ መብቶች ነው፣ አመታዊ እረፍትንና የመንፈቃድን ጨምሮ። ይህ ባትሪዮን የሚሞሉበት ነው። አመታዊ ፈቃድ ሰላሳ ቀናት በአመት፣ ከአንድ ዓመት በታች ከስድስት ወሩ በላይ ሁለት ቀናት በወር እያንዳንዱ ሰራተኛ ለእያንዳንዱ የስራ ዓመት ከ30 ቀናት የማያንስ አመታዊ ፈቃድ የማግኘት መብት አለው እና በዚህ አንድ ወሳኝ ነጥብ አለ። ቀጣሪው ፈቃዱን ከመውሰደው በፊት ደሞዙን መክፈል አለበት። ይህ ከረፍቶ በኋላ የሚከፈል አይደለም፣ ከመውጣቱ በፊት ይከፈላል። ሙሉ ዓመት ካልሰሩስ? ከስድስት ወሩ በላይ ሰርተው ከአንድ ዓመት በታች ከሆነ ለእያንዳንዱ ወር አገልግሎት ሁለት ቀናት ፈቃድ የማግኘት መብት አሉት ቀጣሪው የአመታዊ ፈቃድን ቀን የመወሰን መብት አለው እና አስፈላጊ ሲሆን ከፍተኛውን ለሁለት ጊዜ ሊከፍለው ይችላል። በአመታዊ ፈቃድ ወቅት መስራት፣ ደሞዝ እና የፈቃድ አበል። አንዳንድ ጊዜ ባልተለመዱ የስራ ሁኔታዎች ምክንያት ቀጣሪው በአመታዊ ፈቃድ ወቅት እንዲሰሩ ሊጠይቆ ይችላል። ይህ ከተከሰተና ያ የፈቃድ ጊዜ ለሚቀጥለው ዓመት ካልተላለፈ ቀጣሪው የመደበኛ ደሞዞን እና በተጨማሪ የፈቃድ አበል በዚያ ወቅት ለሰሩባቸው ቀናት ከደሞዙ ጋር እኩል የሆነ መክፈል አለበት። ትልቅ ህግ፣ በተከታታይ ሁለት ዓመታት ውስጥ ከአንድ ጊዜ በላይ በዓመታዊ ፈቃድ ወቅት እንዲሰሩ መጠየቅ አይችሉም። ይህ የእረፍት ጊዜውን በተከታታይ ከመሰረዝ ይጠብቆታል። የጉዞ ትኬት ጥቅም፣ በየሁለት ዓመቱ አንድ ጊዜ የደርሶ መልስ ትኬት ወደ ሀገሮ ለመጓዝ እያሰቡ ነው? ህጉ እንደሚለው ለዓመታዊ ፈቃዶ ወደ ሀገሮ መሄድ ከፈለጉ ቀጣሪው በየሁለት ዓመት አንድ ጊዜ የደርሶ መልስ ትኬቱን ወጪ ይሸፍናል። የስራ ስምምነቱ ካለቀ ወይም እርሶ ፈቃዶን ከወሰዱ በኋላ ከተቋረጠ ቀጣሪው ወደ ሀገር ቤት የሚወስዶትን የአንድ መንገድ ትኪት ብቻ ነው የሚሸፍነው። ይህ በውሎ ውስጥ ግልጽ መሆኑን ያረጋግጡ። ስራው ቢያልቅና የሚገባውትን የፍቃድ ቀናት ባይወስዱስ? ህጉ እንደሚለው ላልተጠቀሙባቸው የፍቃድ ቀናት ከደሞዙ ጋር እኩል የሆነ የገንዘብ ካሳ የማግኘት መብት አለዎት። ይህ ገንዘብ የሚሰላው በመጨረሻ በተቀበሉት ደሞዝ መሰረት ነው። ይህ ማለት ያገኙትን የእረፍት ጊዜ በጭራሽ አያጡም ማለት ነው። የህመም ፈቃድ። በመጨረሻም የህመም ፈቃድን እንመልከት። በተፈቀደ የጤና ባለስልጣን የህክምና ሪፖርት ከተረጋገጠ በእያንዳንዱ የስምምነት ዓመት እስከ 30 ቀናት የህመም ፈቃድ የማግኘት መብት አለዎት። የክፍያው አወቃቀር ግልጽ ነው። የመጀመሪያዎቹ 15 ቀናት ደሞዝ በሙሉ ያገኛሉ። የሚቀጥሉት 15 ቀናት ደሞዝ በግማሽ ያገኛሉ። አንድ አስፈላጊ ልዩነት፣ ህመሙ በራሱ በሰራተኛው መጥፎ ምግባር የመጣ ከሆነ ምንም የተከፈለ ወይም በግማሽ የተከፈለ የህመም ፈቃድ የማግኘት መብት የለውም። እንግዲህ በአንቀጽ 9ና 10 በተባበሩት አረብ ኤምሬቶች የቤት ሰራተኞች ህግ ስር ያሉ መብቶች ግልጽ በሆነ መልኩ ቀርቧል። እረፍት፣ አመታዊ ፈቃድ ጉዞ እና የህመም ፈቃድ ሁሉም የተጠበቁ ናቸው። እነዚህ ነጥቦች ማወቅ ፍትሐዊ እና ህጋዊ የቅጥር ግንኙነት እንዲኖር ቁልፍ ነው። ይህንን ቪዲዮ ላይክ ያድርጉ፣ ይህንን ማየት ለሚያስፈልገው ሰው ያጋሩት እና ስለተባበሩት አረብ ኤምሬቶች ህግ ተጨማሪ መረጃ ለማግኘት ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እንገናኛለን።